መጀመሪያ ላይ ያሳየው ቀጥ ያሳየው ሶስተኛ አራተኛ ሳይ ሁሉም ይለያያል ይለያያል፣ ዲዛይኑ ማለት ነው። አሰራራቸው ግን ሁሉም ሁለት አይና ምን ነው አሁን ሸማኔ እዚህ ላይ ያስገባው ይሄ ወርቃማ ሻይን የሚያደርግ ነገሮች እዚህ በኩልም አንድ አይነት ናቸው። ብስተያቸው እዚህ ፍላወር ያሉትም እዚህ ምናምን ያሉትም አንድ አይነት ናቸው። ከተፈለገ ውድ ከስተመሮቻችን ከዚህ ያሉ ከለሮችን በፍርጥ እዚህ ላይ ሶስት ሶስት ማዕዘን ሶስት ሶስት ማዕዘን አድርገን ዙሪያ ማዞርም እንችላለን። ይችላል ያለው ውበት አየው እነዚህ እነዚህ ነገሮች ፍላወሮች ይሄ ነገር ምናምን ይዞራል። በቃ ሲዞር በጣም ይላል ሲተኮስ። ሰላም ሰላም፣ ቤተሰብ እንደምን አላችሁ? እንኳን ደህና መጣችሁ። ዛሬም በተለመደው ቦታ በታዴ ፈርጥ ጥበብ እንገኛለን። አብራችሁን እስከ ፍጻሜ ከቆያችሁ በእርግጠኝነት ጊዜያችሁን የማታጠፉበት ነገር ታገኛላችሁ። እስከ ፍጻሜ ብቻ ከእኛ ጋር ቆዩ። ወንድም ታዴ እንደምን ሰንብተሃል? ሰላም ቴዲ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ዛሬ በምን ተዘጋጅተናል? መጀመሪያ ሰብስክራይብ አድርጉ ሰብስክራይብ። ቴዲ እንዴ አራንዶ ቀረብ በለስክላ እያደረጉ ነው አውቄ ነው ሆነት በደንብ ያደርጋሉ። ወደ ልብሱ ስንሄድ ልብሳውን የምናሳያችሁ ሰፊ ልብስ እናሳያቸዋለን፣ መካከለኛ የምናሳያቸዋለን፣ ቀጭንም እናሳያለን። ሁሉን የምናሳ እንደ ሰው ፍላጎት ወደ መጀመሪያው ልስ ቴዲዬ ከስተመሮቻችንም እኛ የምንወደው ልብስ ከስተመር ይወዱታል። በነገራችን ላይ አንደኛ ሙያዘልም ስለሆነ እያንዳንዱ ልብስ የምናመጠው አይተን ፈትሸን አርበ ሰፊ ነው አርበ ጠባብ ነው እያለን ምን አይነት ስራ ነው ይሄ ስራ ብቁ ነው ወይ? ሲታጠብ የሆነ ነገር ይሆናል አይሆንም፣ እያልን ነው የምናመጣው። ልብሱ ይሄ ያምራል፣ በጣም አዲስ ልብስ ነው። ውድ ከስተመሮቻችን፣ ለልጆቻችሁ ለእናቶች የሚሆን ልብስ ግን በነገራችን ላይ አሰራር ነው የሚወስነው። አሁን ለእናቶች የሚሆን ለወጣቶች የሚሆን አሰራር ነው የሚወስነው። ለእናቶች እጅ የሙሉ ሆኖ ረዥም ለወጣቶች ደግሞ እጅ የጃፖን ይሆናል፣ ዋን ሾልደር ይሆናል፣ አንገቱ እንደፈለገ አይነት አሰራር መስራት እንችላለን። ሁልጊዜ እንደምንለው ለማለት ፈልጌ ነው እና የእናቶች ይሄ ነው ማለት አይቻልም። አሰራሩ ብቻ ነው የሚወስነው። ብዙ ጊዜ ልብስ ለማለት ፈልጌ ነው እና ይሄ ልብስ በጣም ነው የሚያምር። ቆንጆ ነው። አራት አርብ ነው ያለ ነው። ሁለት አይና መነን ነው። ሁልጊዜ እንደምን ሁለት አይና መነኑ ደግሞ በስር ደብል ሆኖ ይሰራል። በቃ ደብል እናደርገው ግዴታ ነው። በቃ ደብል የሚሆንበት አሁን አንዳንዱ ይከብዳል አይከብድም የሚከብድ ይሄ ነው እንጂ መነን ቢደራረብ አይከብድም። እርግጠኛ ሁኝ የምናገረው ማለትና ይሄ ዋጋ አልቆለት 22 ሺህ ብር ነው። በግሩፕ ስትመጡ እንደዚሁ ሰብሰብሰብሰብ ብላችሁ ደግሞ አምስት ስድስት በላይ ስትሆን ደግሞ ዋጋ አስተያየት እናደርጋለን፣ ይቀነሳል። ይሄን ይመስላል። በጣም የሚያምር ቴድዬ በነገራችን ልብሶች ዝም ያለ ልብስ አሪፍ ነው። በቃ ወደሚቀጥለው ስንመጣ ቴዲዬ በባለፈው ተሰርቶ አሳይተነዋል። እንዲሁ በነዶ ላሳያችሁ በብዛት ስላለ ብዬ ነው ያምራል በጣም ልብሱ። ይሄ ልብስ አንደኛና ሁለተኛ ነው። በነገራችን ላይ ልብስን ማየት ያስፈልጋል፣ እያንዳንዱ ፊኒሽንጉ ማየት ያስፈልገናል። እንደዛ ከሆነ ዘለቄቱ አብሮ ይዘርቃል በደንብ ከቴዲ ጋርም ከከስተመር ጋርም ከቤተሰብ ጋርም አብሮ መዝለቅ ስለሚችል እያንዳንዷ ፍሬሟን ሲገጠም ሲገጠም ከማረት ሲለበስም ያምራል ሁሉም ማለት ነው። እና እያንዳንዱን ነገር በጥንቃቄ ማድረግ አለብን። ለከስተመር መጨነቅ አለብን። ለቤታችን ለሱቃችን እንደምንጨነቀው ለከስተመርም መጨነቅ አለ ብንላለን። ባለን አቅም በደንብ ሁነን የእውነት እንደዚህ ማሰራት እንችላለን፣ ይቀንሳል። ለምሳሌ በነጠላው ሳይዝም እንደዚህ ማሰራት ይቻላል። ጊዜ ብቻ ነው የሚያስፈልገው እንጂ እንደዚህ ማሰራት ይቻላል። ባለበትም ያምራል በጣም ወደውታል፣ ወስደውት፣ ያምራል በጣም እንደዚህ ነው። አራት አርብ ነው። ሁለት አይና መንን ነው ይሄ ልብስ። ዋጋ አልቆለት እንግዲህ፣ በየሰዓት ልብስ ይጨምራል፣ ይቀንሳል፣ የሆነ ነገር ይሆናል። ይሄ 21 ሺ ብር ነው። ፋብሎ ተሰርቶ 21 ሺ ወደሚቀጥለው ስንመጣ እንግዲህ ልብሶች የጥልፎች በጥበብ ደግሞ እየተሰሩ ይመጣሉ። በቃ ይመጣሉ እና ያምራል። አሁን ይሄ ሁለት አይነት ከለር ሻይን የማያደርግ ነገር አለው የሆነ ደስ ይላል። ይሄ አሁን እያንዳንዱ አርብ ሲገጣጠም፣ አሁን ሲገጣጠም ስንል ውበት አለው። ሲያልቅለት በጣም ውበት አለው። ለምሳሌ ይሄ እንደዚህ ለዚኛው ጋር ይገጣጠማል። ሲገጣጠም ሲዞር ይሄ ነው እያንዳንዱ ሻርፕ መሆን አለበት የምንለው፣ በምክንያት ነው። እንደዚህ ሲል ውበት አለ አየው፣ ዙሪያ ዙር ሲዞር ያለው ውበት አየው። እነዚህ እነዚህ ነገሮች ፍላወሮች፣ ይሄ ነገር ምናምን ይዞራል፣ እንደዛ በቃ ሲዞር በጣም ይላል። ሲተኮስ የታችሁ ቅምቅማቱ ደግሞ ሻርፕ መሆን አለበት። ምን እንደዚህ ይሄ ሲሆን ናይስ፣ በጣም ነው የሚያምር። አይ ያመራል። በነገራችን ላይ ውድ ከስተመሮቻችን ከጥበብ ላይ ፈርጥ ማድረግም ይቻላል። አሁን እዚ ላይ ያመቻል። እነዚህ ፈርጦችን እዚ አካባቢ ማድረግ እንችላለን፣ እዚ ላይ ማድረግ እንችላለን። ምናለው ከተፈለገ ምን ማድረግ እንችላለን? የበፊቱ አይነት ፈርጥ ማድረግ ያ ሳይሆን፣ አሁን ሌላ አዲስ እንትስላለን። በሱ ምንም አይነት ነገር የለውም። እዚ እዚ ላይ እዚ ላይ ቢደረግበት ሻይኑን ጎላ ብሎ ያሳየዋል። ጥበውን ትንሽ ፍክት ያደርገዋል። ይሄን ይመስላል። ፏ ያለ ነጠላ አለው። ይሄ ዋጋ አልቆለት ሀያ ሺ ብር ነው። ወደሚቀጥለው ልብስ ስንመጣ የሚቀጥለው ልብስ ያምራል በጣም ጊዜ ያስፈልገዋል። እንደዚህ እንደዚህ አይነት ጥበቦች በጣም እየተሰሩ ነው። አሁን ጊዜ ያስፈልገዋል። በጣም ቆንጆ ነው። ምትት ብሎ የተሰራ ነው። ያው ከፈርጥም በተጨማሪ እንደዚህ አይነት ልብስም አለ። በጣም ያማምራል ምንም ምንም የማይሰሰትበት ሸማኔ እዚህ ላይ ያስገባው ይሄ ወርቃማ ሻይን የሚያደርግ ነገሮች፣ እዚህ በኩልም አንድ አይነት ናቸው። ብስታያቸው እዚህ ፍላወር ያሉትም እዚህ ምናምን ያሉትም አንድ አይነት ናቸው። እሱም ማየት ይጠበቅብናል። ይሄ በላይ ያለው ነው። ለምሳሌ በስር ያለው ያው ተመሳሳይ ነው። ምንም አይነት ልዩነት የለውም። የወርዱም የቆሙት አንድ አይነት ነው። ይሄን ይመስላል። ውድ ከስተመሮቻችን እናንተ ከቤታችሁ ቁጭ ብላችሁ ሜጀርመንት ራሱ ልኬታ ስትለኩ ምንም አያስፈልግም። እቤታችሁ ናችሁ ልኬታ ምንትን እንልካለን፣ በቪዲዮ መልክ ስለምንልክ ቤታችሁ ቁጭ ብላችሁ ታዛላችሁ። አቤታችሁ ተቆፉፉ ይሰጣችኋል። ልብሱ ይሄ ዋጋ አልቆለት ሀያ ሁለት ሺ ብር ነው። ወደሚቀጥለው ስንመጣ እንደምል ነው ልብሶች እያንዳንዱ ልብስ ይለያያል። ሸማኔም ሲሰራ ያንኛውን የሚሰራው ሸማኔ ይሄኛው ይህን ባለበት ነው የሚቀጥልና ይሄ ልብሳውን ትክ ብለስታ የእውነት በጣም ነው የሚያምርየን ዝሚያለ የምትፈልጉ ዝም ያለ ሆኖ ደግሞ ማድመቅ ይቻላል። ይሄን በነገራችን ላይ በቃ አሁን ይሄን በጎልድ በሲሊቨር በተለያዩ የፈርጥ አይነቶች ይሄን ማስዋብ እንችላለን። በቃ እዚህ ላይም ዲዛይንም መስራት እንችላለን። በጣም የሚያምር በጣም ነው የሚያደምቅ። እንግዲህ ይሄን ይመስላል። አራት አርብ ነው፣ አርበ ሰፊ ነው፣ ያምራል። ደብል ፌስ ነገር ነው መሰለኝ። ደስ ይላል። በደንብ ቅፏ ብሎ ተሰርቶ ደብል ሆኖ አንገትና ጅዩ በሚ እንግዲህ አንገትና እጅዬ አሰራር ሞክሩና እዩን የምትፈልጉትን አይነት እዩን። ይሄ በጣም ነው የሚያምር። ይሄ ዋጋ አልቆለት 18 ሺህ በነዱ። ሳይትን ሲሰራ ደግሞ ከስተመር ይወደዋል። ይሄን ይመስላል። ወደሚቀጥለው ልብስ ስንመጣ የሚቀጥለው ልብስ ከላይ ከሌ ደረጃ ያደረግንበት። እንደዚህ በነገራችን ላይ አንዳንድ ልብስ ለየት ይላል። ውበት አለው። አሁን ይህ ልብስ እንደዚህ ከሚል ና ደረጃ ከሚኖረው ደረጃ ቢኖረው ያምራል። አሁን ውበት ሆኖ ከተፈለገ ውድ ከስተመሮቻችን ከዚህ ያሉ ኮለሮችን በፍርጥ እዚህ ላይ ሶስት ሶስት ማዘን ሶስት ማዘን አድርገን ዙሪያ ማዞርም እንችላለን። ያምራል፣ ውበት አለው፣ ውበት አለው። ምንም ችግር የለም። እሱ ለኛ ተውት። እንግዲህ ልብሶች ሲያልቁ ልብሶች ሲሰሩ እያንዳንዱ ፊኒሽንግ ሲያልቅለት ነው ልብስና፣ ውድ ከስተመሮቻችን አየት አድርጋችሁ ቪዲዮ ከተለቀቀ ግን ከሳምንት ከወር በኋላ አሁን ይሄ ልብስ ና ሳይ አምስት ስድስት ልብስ አለ ከሳምንት ወይም ከአራት ከምናምን ቀን በኋላ ግን ብዙ ላይ ይገኝ ይችላል። እና ውድ ከስተመሮቻችን ለምንድንነው ነው እንዳትሉን ባያችሁ ጊዜ ፍላጎቱ ካለ ማዘዝ ነው። ብዙ ጊዜ እንደዚህ አይነት እንትን ያጋጥመናል አንድ ልብስ ሶስት ቀን አራት ቀን ከሳምንት ዘለል ካለ ልብስ አይኖር። ያምራል በጣም። ይሄ ዋጋ አልቆለት 18 ሺ ብር ነው። ፏያ ለነጠላለው ይሄን ይመስላል። ወደሚቀጥለው ስንመጣ ልብሶች እንደምል ሸማኔው የተለያየ ነው። የሚሰሩ ሸማኔ 10 15 ከ20 በላይ ናቸውእና ሲሰሩ እያንዳንዱ ይለያያል ዲዛይኑ። አሁን ቅድም መጀመሪያ ላይ ያሳየው ቀጥ ያሳየው ሶስተኛ አራተኛ ሳይ ሁሉም ይለያያል ይለያያል፣ ዲዛይኑ ማለት ነው። አሰራራቸው ግን ሁሉም ሁለት አይና ምን ነው አሁን አሁን ቆንጆ ሆኖ በደንብ ልስልስ ብሎ ያው ቴዲዬ፣ በእጅህ አንተም እንደምታየው ያ አሁን በደንብ እየተሻሻለ ያምራል፣ በጣም ልስልስ ያለ ነው። እሺ፣ ይሄን ደግሞ ደብል ስናደርገው ሲጠረጠር በባለፈው ሳምንት ያሳየን ልብሶችን አሁን ተጠርጥረው ሁለት አይና ሆኖ ተጠርጥረው ብዬ ያሳየው እንደዚህ እንደዚህ አይነት መሆን ስለሚችል ኃላፊነቱን ለእኛ ስጡ። ያምራል። ይሄ በጣም ቆንጆ ነው፣ ውብ ነው። ሁለት አይና መንን ነው። አርበ ሰፊ ነው ደግሞ በነገራችን አርበ ሰፊ ግዴታውን ከስተመር ከጥበብም ደግሞ አርበ ሰፊ መሆን አለበት። በደንብ ይሄ ያምራል በጣም ዋጋ፣ ይሄ ጥንቅቅ ብሎ አልቆለት አስራ ዘጠኝ ሺ ብር ነው። ወደሚቀጥለው ስንመጣ ልብሶች ባለፈው ቪዲዮም ተሰርቷል። ያው ተሰፍቶ ወደ እናንተ ስላልቀረበ ነው እንጂ ለሙሽራ ተሰርቶ ፈርጥ እዚህ አካባቢ ያደረግንበት በጣም የሚያምር ሆኖ እነዚህ ፈርጣሉ አይደል እነዚህ ደግሞ በፈርጥ መልክ እዚህ ላይ እዚህ መሀል ቡኒ ከለር ያደረግንበት በጣም ነው የሚያምር ልብስ የተሰርቶ በጣም ፋ ያለ ልብስ ነው። የሆነ የእውነት በጣም ነው የሚያምር በብዛት እየተሰራ ነው። እጃችን ላይ ብዙ ጊዜ አይቆይም፣ ይወጣል፣ አይቆይም። በጣም ነው የሚያምር ይሄ ልብስ አራት አርብ ነው መነን እንግዲህ ሁልጊዜ እንግለጸው እንናገር ካለ ሁለት አይና ምንን ነው። አሁን አንድ አይና ምንን የለም ማለት ይቻላል። ምንም ለምንናገ ካለም እንናገራለን። ተናግረን እናቃልን። ያምራል በጣም። ይህን ይመስላል። ይህን ከለር እንቀይረው ካላችሁ መቀየር ይችላል፣ ግን ባለበት ያምራል በጣም በጣም የሚያምር እንደዚህ ፈዘዝ ያለ ከለር ለሚፈልግ በጣም የሚያምር ይሄ፣ ይህን ይመስላል። ፏ ያለ ነጠላ አለው። ነጠላው ይሄን የሚመስል ፏ ያለ ነው። በደም ይሄ ዋጋ ጥንቅቅ ብሎ ተሰርቶ፣ አንገትና እጅጌ በምትፈልጉት አይነት ከለር ተሰርቶ ይሄ 24 ሺ ብር ነው። ውድ ከስተመሮቻችን ወደ መቀጠሉ ስንመጣ በሰፊ እናሳያለን፣ በጠባብ እናሳያለን። አዛ ደግሞ መካከለኛ ልብስ እናሳያለን። መካከለኛ ልብስ እንደ ሰው ፍላጎት እንደምንለው ነው። ቴዲ አሁን ቀጭኑ ሰፊ አድርጉልን፣ ስለዚህ ሰፊውን ጠባብ እናደርጋለን የምንለው ትኩረት እየሰጠን እንደ ፍላጎታቸው የምንሰራ ይሄ መካከለኛ ልብስ ሲለበስ እንዴት አባቱ እንደሚያምር ይሄ ያምራል በጣም ፎያ ለነጠላለው ነጠሎ፣ ይሄን ይመስላል ፏ ያለ ነው። ጥንቅቅ ብሎ ነው የተሰራው። ውድ ከስተመሪዎቻችን፣ ይሄን ልብስ በአራት አርብ ፏ ብሎ ተሰርቶ አርበ ሰፊ ነው ይሄ። ዋጋ አልቆለት 16 ሺ ብር ነው። ሰብሰብ ብላችሁ ኑ። ወደሚቀጥለው ስንመጣ ልብሶች እንደምል ነው ብዙ ጊዜ የከለር አገባባቸው ሸማኔ። አሁን ይህ ልብስ ያምር አዩዋ። ይሄ ልብስ እርግጠኛ ነው ዚሌ ቢሆን አያምርም። ይሄ ፍሬም ውበት አለው። በደንብ በጣም ነው የሚያምር። ውድ ከስተመሮቻችን አሰርቶታል። አምስት ስድስት ልብስ ተሰርቷል። አሁን ደግሞ እያሰራ ነው። እንደዚሁ እንዳጋጣሚ እናሳያችሁ ብለን ነው እንጂ በጣም ነው የሚያምር ፎያለ ነው። ይቀጥላል። እንዴ ሁለት አይና ነው። በጣም ነው የሚያምር። አርበ ሰፊ ነው። ፎያለ ነው። እንግዲህ ይሄ ዋጋ አልቆለት ብዙ ጊዜ ዋጋ ነው የምጠይቀኝ። ዋጋ አልቆለት 17500 ብር ነው። የአንገት አሰራ እንደፈለግ አድርገን መስራት እንችላለን። ውድ ከስተመሮቻችን፣ የሚቀጥለው ስንመጣ በባለፈው ቪዲዮ ማሳይተነዋል ይመስለኛል። ተሰርቷል፣ ይሰራል። በተደጋጋሚ ነው የሚሰራው። ያምራል በጣም ሸማኔ የምንለውን እያንዳንዱ በደንብ አድርጎ ነው የሚሰራ። እነዚህን ከፈለግ፣ እነዚህ እዚያ አካባቢ የሆነ ነገር ጣል ጣል ማድረግ እንችላለን። ባለበትም በጣም ነው የሚያምረው። ደስ ይላል። የከለር እንትኑ ደስ ይላል። አገባቡ ምናምን በጣም ያምራል። ፏ ያለ ነጠላ አለው። ቆንጆ ነው፣ በጣም ነው የሚያምር ነጠላው። እንደዚህ ከቀሚሱ የተወሰነ ነገር ተወስዶለት ነው የተሰራው። ይህን ይመስላል። ሰፋ ያለ ነው፣ ቆንጆ ነው። ፏ ብሎ ሲለበስ እንደምል ነው። ጫማ ምረጡለት። ለዚያውም ጥቁር ጫማ አይሆንም አይደለ እንዴ? ታንጅ ቴዲ፣ ይሄ ያምራል አለ። በጣም ቆንጆ ሆኖ ተሰርቶ ይሄ 15500 ብር ያምራል በጣም። ወደሚቀጥለው ስንመጣ ልብሶች እንደምልህ ነው በከለር ነበር ባለፈው ቪዲዮ ያሳየን ይመስለኛል፣ እንጃ ያምራል በጣም የከለር እንትኑ አገባቡ ቴዲ እንደይተ ከሆነ እዚህ ላይ ያሉት እዚህ ላይ ያሉት ይሄ ሁሉም አንድ አይነት ናቸው። እያንዳንዱ ከለር አጣጣሉ በጣም ነው የሚያምር፣ ምልህ ነው ሁልጊዜ እንደምልህ እዚህ ላይ ያለው ይሄ የ ከለሩ ሚክስ አደራረቡ እዚህ ላይ ያለው እዚህ አካባቢ ያለው ምናምን ያለው ሁሉም አንድ አይነት ነው። የማይሆነውም በነገራችን ላይ አናመጣም፣ ልብስ ሁልጊዜ ጊዜ እንደምልህ ነው አናመጣም። እያንዳንዱ ይሄ ፍሬሟ እዚህ ላይ ያለው መሀል ላይ ያሉት ይሄ ፍላወር የሚመስለው ነገር ዲዛይን ነገር አለው እሱሱ የሚመስለው ነገር ሁሉም አንድ አይነት መሆን አለበት። ፏያለ ነው ፏያለ ነጠላለው። እንግዲህ ቴዲ ያንተ ነህ ሁልጊዜ የምታይ ይሄን ይመስላል። ያምራል በጣም ይሄ ዋጋ አልቆለት 17500 ብር። ይኸው ገበላ ይሆን አሰራር። ሁል ጊዜ እንደምንለው ዋትሳፕና ቴሌግራም ላይ መላላክ እንችላለን። ወደሚቀጥለው ስንመጣ ይሄ ልብስ በባለ ቪዲዮ ማሳይተነዋል። በጣም ተወዶ የተሰራ ልብስ ነው። እንደውም አንድ ከስተበር የምናደረገች እዚህ አካባቢ ሶስት ማዘን አንድ ሁለት ሶስት አራት አምስት ስድስት አንድ ሁለት ሶስት አራት አምስት ስድስት እዚህ ላይ እዚህ ላይ የተጀመረ እንደዚህ ብሎ ሶስት ማዘን በጣም የሚያምር ሶስት ማዘን ፈርጥ ሰራንበት እንደዚህ በጣም ነው የሚያምር። እንደዚህ አድርገን ሌላ ውበት ነው የሆነ ፈርጦች ስናደርግ እዚህ ላይ ያደረግን በዚህ የሚያደርግን መሀል ላይ ሁለት ሆነ እንደዚህ ሆነ። እስኪ ፎቶ ካለ ወይ እንትንላለ። በጣም ነው የሚያምር ከልብሱ በላይ በጣም ነው የሚያምር። ይሄ እያንዳንዱ ልብስ አይተው ከሆነ ደግሞ ጥርት ብሎ የተሰራ ልብስ ነው። በጣም ነው የሚያምር። የሸማ አሰራር የስራ አይነቶች አሉ። ብዙ ጊዜ እንገልጻለን፣ ብዙ ጊዜ አሳይተናል። ይሄ በጣም ነው የሚያምር። ነጠላው እንደዚህ ፏ ብሎ የተሰራ ነው። ሁለት አይና መንን ነው ይሄ ልብስ ዋጋ ጥንቅቅ ብሎ አልቆለት አስራ ስድስት ሺህ አምስት መቶ ወደሚቀጥለው ስንመጣ ሄድ ልብሶች እንደምል ነው። ይሄ ልብስ ያምራል፣ በጣም መካከለኛ ልብስ ነው። ትንሽ ከበድ ያለ ልብስ ነው። በነገራችን ላይ የትእዛዝ ነው፣ ግን ጊዜ በጣም ያስፈልገዋል። ጊዜም ጨምሩ ብያለሁ። አሁን ደውዬ ስለሚያስፈልገው ጊዜ እንትን ብያለሁ። ያምራል፣ በጣም ደስ የሚል ነው። አራት አርብ ነው፣ አርበ ሰፊ ነው። ነጠለውም ፏ ያለ ነው። እንግዲህ ይሄ ልብስ ሲሰራ ነው ሲሰራ፣ ገበር አለው ደብል ማድረግ ያለው የው ገበላይ መስሪያ ጥልፍ አለው ምናምን ሁሉ ሽክፍክፍክፍ አድርጎ ዋጋ አልቆለት። ይሄ 18 ሺህ ብር ነው። ጊዜ ያስፈልገዋል በደንብ እንደሁም ጊዜ ካላችሁ እናሳይ ቢነው እንጂ ማሳየት እንኳን አልፈልግም። አንዳንድ ልብስ ይህን ይመስላል። ያምራል በጣም። ወደሚቀጥለው ልብስ ስንመጣ ልብሶች ብዙ ጊዜ አሁን ድምቅ ያለ ልብስ የሚፈልግ የለም ፈርጥ ካልሆነ በስተቀር ብዙ ድምቅ ያለ የሚፈልግ የለም። ፈዘዝ ፈዘዝ ያሉ ልብሶች ናቸው ማለት ደስ የሚል ውበት ያላቸው የሚያሳምሩ በደንብ ይሄ አራቱ አርብ እያንዳንዱ ሲገጣጠም የተለያዩ ውበት አለው። ፍሬ ሞዚ እዚህ ጋር ሲገጣጠም ያምራል በጣም አራት አርብ ነው። ነጠለው ይሄን ይመስላል። ብዙ ጊዜ ነጠላዎችን ከስተምር ሲፈልግ ሰፋ ያለ ሚፈልጋለ ጠባ ሚፈልጋለ እንደምል ነው እንደ አሰራሩ ሚፈልጋለ። ይሄን ይመስላል ያምራል በጣም ሁለት አይና ነው ጥንቅቅ ብሎ ተሰርቶ አልቆለት። ይሄ 15500 ብር። የሚቀጥለው ልብስ እሺ። በብዙ አይነት ሰርተነዋል፣ በደረጃ ሰርተነዋል፣ በተለያየ አይነት ሰርተነዋል። ያምራል በጣም ጥርት ለኒ የሰራት ይሄ በነገራችን ላይ ስራውን አሁን ስንናገር 15000 20000 ስንል በጣም ከባድ ነው ስራው በነገራችን ላይ እንዴ ተሰርቶ ሲመጣ ነው ቀላል ስናሳየው እንጂ ለሸማኔ ይሄ እያንዳንዱ ሲሰራ የሰደም ስለማያቸው ነው ይሄ እያንዳንዱ ክር እንዴት አድርገው እንደሚያስገቡት እንዴት አድርገው እንደሚሰሩት በጣም ብዙ ትንሽ ከበድ ይላል ይሄ ዋጋ አልቆለት 16000 16000 ብር